አሰላሙ አለይኩም ወረህመቱላሂ ወበረካት። ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ዛሬ በየትኛውም አረብ ሀገር ያላችሁ ሴቶችም ወንዶችም በጣም ጥንቃቄ እንድታደርጉ ነው ይህንን መልእክት ይዤላችሁ የመጣሁት እሱም ምንድን ነው እንግዲህ በተለያየ የዋስታብ ግሩፕ ዋስታብ ግሩፕ ላይ ታውቃላችሁ ብዙ ሰው ይበዛል። ለእርዳታም ሆነ ለመልካም ነገርም ለቂራአትም የተለያየ በዋስታብ ግሩፕ ሴቶችም ወንዶችም ይሰበሰባሉ። እና እንደሚታወቀው አንድ ሰው ያለ አንድ ሰው ያለ በቃ በተለያየ ግሩፕ በውስጥ እየመጣ ሰውን እያታለለና ሰውን እያጭበረበረ ያለ ሰው ያለ በጣም ጥንቃቄ አድርጉ የምታውቁት እስከሚመስል ድረስ ለማሳመን ብዙ ጥረት እያደርጋል። ይህን ሰውዬ በነገራችን ላይ እና ቆይ አሁን ስሙት ስሙት ምን እንደሚል። በረካቱ ሰላም ነው ሰላም አለይኩም ወረህመቱላሂ ወበረካቱ። ምንም ያፈበለኝ እኔም ገንዘብ የምታወሩልኝ ያቴ ጀሚላ መስሎ መስሎኝ ነው ወንድሜ። ይሄና ብዙም አረበኛ ስለማልችል እስኪ በአማርኛ እናውራለን። እና ወንድም እስኪ ትንሽ ገንዘብ እጄ ይላል እና እሱን ወደ አገር ቤት ማውረድ ፈልጌ ነበር። እና ወንድሜ ከዚህ በኋላ እሷንም ማግኘት አይመስለኝም። እስኪ ተባበረኝ ወንድሜ። እኔ ያሉት ጣይፍ ማዘር ዋስት ነው ወንድሜ። እስኪ ያለው ነገር ሪከርድ አድርግልኝ። ስንት መላክ ፈልገህ ነው ወንድም? ራባን ወንም የዋ ያው እጄ ላይ ሶስት ሺህ ስምንት መቶ ሪያል። እኔ ችግር የለም ተባበርህ እችላለሁ፣ ወደ ሀገር ላስገባለህ እችላለሁ። ግን ከአንተ ጋር ያለውን ብር መጥቶ ማን ነው የሚወስደው? እኔ በምሰጥህ አካውንት ታስገባለህ ሚ ዋው አስገባሉ። ላሰሬ ነግሮና እሱ ያስገብልኛል። አዎ ወንድሜ፣ አካውንት ላክልኝ እና እሱ ላሰሬ ሼር አድርጌላት፣ ወንድሜ እሱ እንዲያስገባልኝ ነግሯሉና፣ አደራሽ ወንድሜ፣ ያደራሽ በዓላት ቶሎ ብለሽ አስገብልኝ። የኢትዮጵያውን አካውንት ላክና ያስገባልሃል። ላሎ ችግር የለውም። ምንም ይዋ፣ ያኔኮ፣ መጀመሪያ እኮ ከአንተ ብር ሳይሆን የኔን ብር ላክልህ እና አንተ የራስህን ብር ነው የምትልክላቸው አንተ። በታማኝነት እሺ፣ ችግር የለውም ወንድምህ። ዋ በቃ ላስገባና፣ እሺ፣ እኔ በአካውንት ላስገባለሁ። እንደዛ ይሁን፣ እሺ። ወንድምህ እኮ እንደዛ ሳይሻል አይቀርም ብዬ ነው፣ ለአንተም አሪፍ ይሆናል። ይዋ፣ አካውንቱ እሺ፣ 175194703። ለማንኛቸውም ወንድም ዓለም ወንድ ልጅ ነህ፣ ሰርተህ ብላ። አንዳንድ ጊዜ ተነቃ ኮ የቆየ ኮ ከተነቃ ጅላን ፎ ጅላ ጅል ስታስበኝ እኔ ጅል እመስላለሁ። እን ከብት አሁን እንግዲህ ዝም ብላችሁ ታያላችሁ። እንዳለ ነው የሚያጠፋው እንዳለ እንዳለ ያጠፋዋል። ሶስት ሽር ያላስገበልኛል። ጅል ሶስት ሺህ ስምንት መቶ ነው ሶስት ሺህ ሰባት መቶ ያችነት አሰላም አለይኩም፣ እንዴት ነው? ጤንነት ቤተሰብ ሁሉ ሰላም ሁሉ አብዲ ገንዘብ ወደ እና ቢቢ አንተ እምታገኝ በዚያኛው መስመር ሳይሆን ያው ከዚህ ቀደም አንተ ማገኝበት የነበረው መስመር የሀያ አንድ አርባ አምስት መጨረሻው በሰራ ሁኔታ ላይ ሆኜ አዲስ እንከሳተኛ ነው ትንሽ ብዬ ሰዎች ከቁጥር በቃሌ ነው አንተን ተመልካቾች እንግዲህ ልጁ ያለውን ሰምታችኋል። እንዴት እንደሚያታለል እኔ ልንገራችሁ እንዴት ሰዎችን እንደሚያታለል ስሙ በደምብ ማለት ነው። የዋትስአፕ ግሩፕ ላይ ለእርዳታም ሆነ ለምናምን ገንዘብ የሚሰበስቡ ሰዎችን ቁጥር እዛ ይገባል ይህን ሰውዬ። ከዛ የሰዎቹን ስም በደምብ ያጠናና ሀዋላ የሚሰሩትን ሀዋላ የሚሰራ አንድ፣ በነገራችሁ ላይ የሚያቀው ልጅ መስሎት ልኮለት በጣም አታልሎታል፣ በጣም አጭበረብሮታል ልንገራችሁ እና ምክንያቱም እንደዚህ ብሎ ሲነግረው እሱ የመሰለው ያ የሚያውቀው ዘመዱ ነበር የመሰለው። እና እንደዚህ አድርጎ ወደ ኢትዮጵያ ስልኮታል ብር ይሄ ሰው ይሄን ድምፁን ሊካርድ የሰማችሁትን፣ ብር ላኩልኝ፣ አካውንት እልክልሃለሁ፣ ቁጥር የመጨረሻው እንደዚህ አይነት ቁጥር ተቆርጦብኝ፣ ነው ተበላሽቶብኝ ነው የሚለው። ዋስታፕ ግሩፕ ላይ የሚሰበሰቡ ሰዎች ጋር ይሰበሰብና ከዛ እዛ የሚተዋወቁ ሰዎችን በደምብ ያጠናል። ድምጻቸውን፣ ሪካርደርቸውን፣ ስልክ ቁጥራቸውን በደምብ ካጠና በኋላ ይሄ ብር የሚሰበስበውን ሰውዬ ወይም ሀዋላ የሚልከውን ምናምን በውስጥ ይገባና ምን ይለዋል መሰላችሁ፣ እኔ እኮ እገሌ ነኝ ይለዋል። ለምሳሌ አሁን አንዲት ጓደኛ በጉርብትና ብትኖረና እኔ ያለሁኝ ይሄ ሰውዬ አለ እኔ እና እሷ እንደምንተዋወቅ በደንብ ከተረዳ በኋላ በውስጥ ይገባና ድምፁን እየቀያየረ ምን ይላል፣ ስልኬ እኮ ተበላሽቶ ነው እኔ እኮ እገሌ ነኝ ይላል። ያ የሚያውቀው ሰው እስኪመስል ድረስ ብሎ ቁጥሬ እኮ ያን ተበላሽቶ ነው ይላል። የዛኛው እምላችሁ ገብቷችኋል። ትረዱኛላችሁ ብዬ አስባለሁ። እንዴት እንዲመስረዳችሁ ወላሂ ይላል እና ያን እኮ ቁጥሬ ተበላሻ ይላል። ለምን እንደሚተዋወቁ አስመስሉ ያን እኮ ተበላሽቶ አሁን አካውንትን እልክልሀለሁኝ ስልክ ተቆርጦብኝ ነው ብር ላክልኝ ወደ ኢትዮጵያ ምናምን ይልከዋል። ይህን ሰውዬ ያን የሚያውቀው ሚስኪን ዘመዱ ወይንም ሚስኪን ገበኛው ይመስለውና ወደ ኢትዮጵያ ብር ይልክለታል ማለት ነው። እና እንደዚህ እያደረጉ ብዙ ልጆች ተታለዋል። ብዙ ልጆች ተታለዋል። ይሄ ሰውዬ የማይገባበት የለም። በነገራችን ላይ በቴሌግራም በተለይ በዋትስአፕ ይገባል። እንደዚህ እያደረገ እያታለለ ብር ወደ ኢትዮጵያ እያስላከላሽ እያለ ነው። በቃ ስራው ይህንን መሰለኝ። አሁን ላይ በተለይ በጣም ብዙ ሰዎችን ለማታለል የሞከረ ነው። ቤተሰብ አሁን ያልኳችሁን ነገር ያው ትረዱኛላችሁ ብዬ አስባለሁኝ። እንዲያትታለሉ እንዲያትታለሉ። በተለይ ሐዋላ የምትሰሩ ሰዎች፣ ሐዋላ የምትሰሩ ሰዎች፣ ጉርብ ላይ የሰው ብር የምትሰበስቡ ለህክምናም ሆነ ለእርዳታ ብር የምትሰበስቡ ሰዎች ይሄ ሰውዬ ከመጣላችሁ፣ እንዲያትበሉ ብራችሁን፣ በጣም ጥንቃቄ ያደርጉ። ሰውየው በደንብ አጥንቶ ነው የሚመጣው በደንብ ጥናት ካደረገ በኋላ ወደ እናንተ መቶ ልክ እንደምታውቁት ይመስል እኔ እኮ ገሌ ነኝ፣ ቁጥሬ እኮ ተበላሸ ምናምን ይላል። በጣም ሱብሃንአላህ በዚህ ልክ ሌብነት። ደግሞ ሰላም አለይኩም ወራህመቱላህ ወበረካቱ ብሎ ሰላምታ ይጀምራል። የሚገርማችሁ ሌባ ሞላጫ፣ የሌባ አይነት ረቅ መልሶ ልብ ያወቃሉ እንደዚህ አይነት ሌባ። እና ቤተሰብ ይሄንን ይመስላል የዛሬው ቪዲዮ። ላይክ እያደረጋችሁ ለማያቀሰው እንዲደረስ ሴቶችንም እያታለለ ነው እንደዚህ እያደረገ። ድምፃቸውን ደግሞ በጣም ነው ድምፅ የሚቀይረው። ይቀያየራል ድምፅ በነገራችሁ ላይ እና ሴቶችም ወንዶችም ጥንቃቄ ያድርጉ። ቪዲዮውን ደግሞ ላይክ ሰብስክራይብ እያደረጋችሁ